ዘመረ አመሰገነ ወይም ዘመረ ማለት ይቻላል። ይህ ቀዳማይ አንቀጽ ይዜምር፣ ያመሰግናል። ካላይ አንቀጽ ይዘምር፣ ያመሰግን ዘንድ ዘንድ አንቀጽ ይዘምር፣ ያመስግን። ይህ የመጨረሻው ትእዛዝ ወይም ደግሞ ራባይ አንቀጽ ይባላል። በቀደሰ ቤት ስለሚገሰስ አሁን ባየነው መልኩ ነው ማለት ነው። ዝማሬ መዝሙር ከዚህ ከዘመረ ግስ ውስጥ የሚወጡ ዘር ናቸው ማለት ነው። ለምሳሌ ሰብህዎ ለእግዚአብሔር በዝማሬ እግዚአብሔርን በዝማሬ አመስግኑት ማለት እንችላለን። ሌላ ምሳሌ መዝሙር በሚለው መዘምራን ይዜምሩ፣ መዝሙር መዘምራን፣ መዝሙር ይዘምራሉ ማለት እንችላለን።